የሆነ የምነግራችሁ ነገር አለ ማለት ነው። ትላንትና ቤት አልነበርኩም ሰው ሁሉ ራሱ ቤት አልነበርኩም። ሄዳለሁ መለሳለሁ ማለት ነው። እሱ ምንድን ነው? ምን አስቤ ነው? አራት ወር ሙሉ እዚህ ስቀመጥ ምንም አልሰራሁም አያችሁ። ስራ ጀእ ስራው ምን ተመላለም ማለት ነው። ስለዚህ አሁን ምን ፀጉር ቤት ለምን አልሰለጥን ብዬ ያሰብኩኝ፣ ምክንያቱም ፀጉር ቤት ብሰለጥን ለፈልግ እዚህ ይሰራበታለሁ፣ ብፈልግ ደግሞ ወደ አረቡ ብበለስ ከሆነ እዛ ሰራበታለሁ በማለት ማለት ነው። እና ምን ሆነ ትላንትና ሄድኩ። የምታውቁብ ካላችሁ በዛውም ኮሜንት ጻፍልኝ። በቀደም ሄጄ ነበረ ምን አለችኝ? ሶስት ወር ይፈጅብሻል ሶስት ከሶስት ወር እስከ ስድስት ወር ነው ማለት ነው። ከሶስት ወር እስከ ስድስት ወር ሲሆን ክፍያው ክፍያ ስድስት የሶስት ወርም ሆነ የስድስት ወርም ሆነ ክፍያ ፀጉር ብቻ ከሆነ አስር ሺህ ብር ፀጉር ብቻ። እንደገና የጥፍር የጥፍር የሚካተት ከሆነ ጥፍር ብቻ ጥፍሩ አስራ አንድ ሺህ ብር ጥፍር ብቻ ወር አንድ ላይ ስንት ሆነ? ሀያ አንድ ሺህ ብር ከዛን ሜካፕ ደግሞ 16 ሜካፕ ብቻ ሜካፕ ብቻ 16 ሺህ ብር ሀያ አንድ እና ሀያ አንድ እና 37000 እና ምን ፀጉሩን ልሰለጥን ግራ ነው። ግብጥ ቢለው ብታይ በሰለጥ አሪፍ ነው ሞያ አይደል በሰለጥን ደስ ይለኛል። ግራ ግብት ብኛል አቤት ይበርዳል። እና እንደዛ ተባልኩኝ። ወደ ቤተሰቦቼ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰው ሰብስክራይብ

እንግሊዝ እንግሊዝ ነው አረቢ እና ፀጉር ቤት ልሰልጥ ነው። አሁን ደግሞ ሌላ ማስረጃው ምንድነው? ከዘጠነኛ ክፍል በላይ ነው። እናንተ የሚችል የዘጠነኛ ክፍል ዶክመንት ያለው ተባለ። ከዘጠነኛ ክፍል በላይ የሆነ እና የሚያስፈልገው ሁለት ፎቶ ሁለት ፎቶ እና። የትምህርት ማስረጃ ኮፒ፣ የትምህርት ማስረጃ እና ኮፒ ተብያለው ማለት ነው። እንትን አላልኩም፣ አልወሰንኩም። በቃ አንድ አንዱን ጀምራለው ተዋለው፣ አንዱን እንዴ አንዱን አስባለው ተዋለው። ምንም በቃ እንትን፣ አላላልኝም፣ አልመጣልኝም። ስለዚህ ነው ወደ እናንተ ይዤ አይመጣሁት ማለት ነው። ፀጉር ቤቱን በሰለጥን ደስ ካለኝ እዚሁ ከፍቼ እሰራለሁ። አለበለዚያ ደግሞ በሙያው አፈላልጌ ኩሽና ከምገባ አመዳም ኩሽና ከምገባ አፈላልጌ በፀጉር ቤት መስራት ይችላለሁ ማለት። አለበለዚያ ደግሞ ብቻ ነው እንጃ፣ ግራ ገብቶኛል እና ምን ትላላችሁ? እስቲ መሰልጠን ይሻለኛል። የዱና እውነት ግራ ገብቶኛል ግራ እንዲገባ ግራ ገብቶኛል ሰብስክራይብ አድርጉ ሰብስክራይብ ላደረጋችሁ ላይክ አድርጉ አምስት ሰው ይታይኛ ላይክ አርጉስ ሰው ሰብስክራይብ ላይክ አረብኛ የጻፈልኝ ሰው በቃ በማር ደስ ይለኛል። የለም አረብኛ፣ ከአረብ ሀገር ቆይታችሁ መጣችሁ ኢትዮጵያ ላይ ስትሆኑ ማለት ነው የምትሰሩትም የምታረጉትም እስከምትለማመዱ ድረስ በጣም ነው ግራ የሚጋብ። ግራ ነው የሚገባቸው። እዚህ ዳሉት ሰዎች ራሱ አይወቻችሁም ግራ ያጋባችሁ፣ አልመጣም እና እኔ አሁን የማስበውም ምሰራውም ምንም ግራ ገብቶኛል። ስለዚህ እንዲሻል ሻል በል ውስጥ ከአንድ ብርቱ ሁለት መድኃኒቱ ያረባ ሀገር ደግሞ ሞት መስሎ ነው እየታየኛል። አዳም ጋር መመለስ ሞት ሞት ሞት ነው ለእኔ። ስለዚህ ስልጠና የልውሰድና ሶስት ወር ሶስት ወር ከሰኞ እስከ ከአርብ እስከ አርብ ድረስ ከሰኞ እሑድ ቀንም አንድ ቀን ልትጠሩ ትችላላችሁ እ የስድስት ወር ከሆነ ደግሞ በሳምንት ሶስት ቀን በሳምንት ሶስት ቀን ነው ትምህርቱ። ክፍያው ግን አንድ ነው አንድ ነው አሁን የዘረዘርኩላችሁ ማለት ነው። ያንስ ከአረብ ሀገር ስትመጡ እንደመጣችሁ የሆነ ሞያ ግን መያዝ ግድ ነው። ምክንያቱም ወይ እዚህ ሀገር ላይ ትሰሩበታላችሁ፣ በሀገራችሁ፣ ወይ ደግሞ ከደበራችሁ በዛ በሙያ ስራ ቀይራችሁ ትሄዳላችሁ። ግን መቶ ሁሌ ደግሞ ሁሌ ማዳም ጋ ተመላልሶ መስራት ያስጣል። ላይክ አርኩ እዛውን እንደምናወራው አይደለም። እዚህ ስንመጣ በጣም ነው እንትነው፣ አይገባ ነው ሲጀመር አልገባኝ ብሏል። አሁን አንቺ ስትሄጂ ግራ ትገቢያለሽ ምናምን የሚለኝ ሰው ነበር። ማለት ግራ ገራሁ። እሰለጥናለሁ። ስሰለጥን ቪዲዮ አሳያችኋለሁ። ሰኞ ጀምራለሁ። ሰኞ ጀምሬ መሰልጠኑ መሰልጠን ይሻለኝ። አሁንም ሶስት አራት ወር ተቀምጫለሁ ያለ ምንም። እንደመጣችሁ ሰልጥኑ ነው። አዳማ እኔ አሁን ለምሳሌ አዳማ ነው የምሰለጥነው። አዳማ ፍራንኮ ፍራንኮ ፍራንኮ አለ። ስቅ ብላችሁ ወደ ታች አለ ከሆነ ሆቴል ስሙ ሆቴል ቀርጽላችኋል። የሚጀምር ከሆነ እዛ ጋር ነው። ግን አመዴ ማለት

የህቴልች ልክ ፓስፖርት ወንተም ብሎ እዛ ነበርኩኝ። እና ሰላም ሁኑ፣ ሰላማችሁ። በሌላ ቪዲዮ እንገናኛለን። ኮሜንት ስር ጻፉልኝ ጓደኞች። አዎ፣ እንዲህ ብታረግ ይሻል ሻምበር ሰለጠኝ ብሰለጠኝ ይሻል ይሻል ካላችሁ፣ ሰለጥናሉ፣ አሳያችኋለሁ። ግን ኢትዮጵያ ስትመጡ ቶሎ በሉ እና የሆነ ነገር ላይክ አድርጉ። ስምንት ሰው አለ ላይክ አድርጉ። እስቲ ወይኔ፣ አረቢ ወይኔ፣ አረብኛ ኬት ልቻለው ማረፍ አረቢ፣ እረ ማረፍ ኖ ሪዲንግ አረቢ፣ ወይ፣ ወይ፣ ወይኔ